አሳዛኝ መርዶ ማሚቶ ከዚህ ዓለም በሞት ተለየች። በሚያሳዝን ሁኔታ መቲ መታ አዩ። አንተ ጉደኛ፣ አረመኔ፣ ጨካኝ ለካ አንተ የነ አቤልን ሀብትና ንብረት ብቻ ነበር የምትፈልገው። እንዴት ትሸውደኛለህ? እንዴት ነው በፌክ ወረቀት እኔን አግብቼሻለሁ ብለህ ሀብትና ንብረቱን ከወረስክ በኋላ ዞር በይ ልትለኝ ምኑ ማፈሪያነህ ብላ ስትለው እጅጉን ደነገጠች ማሚቶ። ምን ቆይ፣ አንቺ ማነሽ? ምን ማለት ነው አንቺ ማነሽ ማለት? እኔ መቲነኛ የገዛ ልጄነሽ እያለኝ ልቧን ወገረችና እራሷን ስታ ወደቀች። አያይዘው ወደ ሆስፒታል ስትሄድ፣ እንግዲህ ሴትየዋ ጭንቅላቷ ውስጥ ደም ስለፈሰሰ መትረፍ አልቻለችም። እናም አቤላ እጅጉን አዘነ። እማ የግለምን እማ የግለምን ስንቱን እውነት ነው አንቺ የደበቅሽኝ? ይህ ማለት መቲ ልጅሽና ማለት ነው እያለ እጅጉን ልቡ ተሰበረ። አዩ አዩ፣ ምንድነው የምትለው? እኔ አልገባኝም። መቲ ምንም አይደለች እያለ ሲል አረባክህ፣ ቆይ እንዳምንህ ነው እንደ የፈለግከው። ለካ ሰሞኑን ስለ ወረቀትና እንዲሁም ደግሞ የተቀየርክብኝ ነገር ቁም ነገርም ለያዝ ያልከው ነገር ለካ ለዚህ ነው ማለት ነው። ቆያዩ እኔ ምን ብበድድህ ነው? እንደዚህ ላይ እንደዚህ አይነት ነገር እኔ ላይና እንዲሁም ደግሞ ርብቃ ላይ ማድረግ የፈለከው። ትሰማኛለህ? እያንዳንዱ ነገር በሙሉ እኔ አውቅ ነበር። ምን ማለት ነው። እያንዳንዱ ነገር ከርብቃ ጋር ስታወራትና እንዲሁም ደግሞ አቤል ችግር ውስጥ ነው፣ ያን ወረቀት የግድ ማግኘት አለብኝ ስትል እያንዳንዱ ነገር ሰምቼሃለሁ። እና እየተጫወክብኝ ነበር ማለት ነው አያዩ። እና ታዲያ አንተ እኔ ላይ ቀመርህን ቀምረህ ስትጫወትብኝና ገና ለገና ርብቃ እኔን ስለምትወደኝና ስለምታፈቅደኝ የፈለገችውን ነገር አስደርጋታለሁ ብለህ አስበህ አይደለም እንደ ነገር ግን እኔ መሳቢያ ውስጥ አስቀምጬ የነበረው ኮፒ ነው ብሎ ሲለው እጅጉን ልቡ ተሰበረ። እመነኝ አቤል፣ እሰራልሃለሁ ብሎ ሲለው አሁን ተወው፣ አሁን ሀዘናችንን ብናዝንበት ይሻላል። አንተ እራሱ በጣም ማፈሪያ ነፍ ይህን ያህል አመት ሙሉ አብረን ጠጥተን አብረን በልተን እንዴት እንደዚህ አይነት ድርጊት ታደርጋለህ? በጣም ታሳፍራለህ ብሎ አቤል እዩ ልክልኩን ነገረው። እርቃ ላደረገችው ነገር እጅጉን ይቅርታ ብላ ስጠይቅ፣ አንቺ ይቅርታ መጠየቅ የለብሽም። ምክንያቱም የዚህ ሁሉ መንስኤ አዩና አዩ ብቻ ነው። አንቺ ደግሞ አንዳንድ ጊዜ የሰውን ልጅ ዝምታ ዝም ከማለት ይልቅ አናግረሽው ከዛ ሰውዬ መፍትሄ አግኝተሽ ብትሄጂ ይሻልሻል። አንቺ እኔን እንዴት ሳትጠይቂ ችግር ውስጥ ነህ ወይ አይደለህም ወይ ብለሽ ሳትጠየቂ እንዴት የሰው ዶክሜንት አውጥተሽ ትሰጫለሽ? ርብቃ ታውቂያለሽ፣ በባለፈው ስልክ ተደውሎልኝ እንደውም አንቺ ታስተካክለዋለሽ ብዬ ከዛ ስፈትሽ የለም ብዬ ያልኩሽ፣ እሺ፣ ያኔ የራሱ አንቺ ትክክሉን ሀቁን ትናገሪያለሽ ብዬ ነበር። ነገር ግን ግን አንቺ በፍጹም ሀቁን ልትናገሪ አልቻልሽም ብሎ ሲላት፣ እኔ ኮላን ታስቤ ነው፣ ፖሊሶች ወስዱታል ምናምን ሲላይ፣ ለዛ ብዬ ነው ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች፣ እንደናችሁልኝ? ሁሉ ሰላም፣ ሁሉ መልካም? እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ናይ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ ነበር። ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ርብቃ ድራማ እንደቀጠለ ይገኛል። እርቼዬ ዛሬ ትልቅ ቁም ነገርና ትልቅ ጀብድ ሰራች። ትሰምኛለሽ ርብቃ፣ አሁንስ ይበቃል፣ ሁሉንም ነገር ለአቤል ንገሪው ብላ ስትል፣ እባክሽን ተይኝ፣ እኔ ይህን ማድረግ አልችልም። ቆይ ለምንድን ነው ይሄን ማድረግ የማትችው አልገባኝም። ቆይ አንቺ ሚስት አይደለሽ? ንግስት አይደለሽ? የዚህ ቤት እንደ ሰራተኛ እኮ ነው የምትታየው እንጂ እንደ ሚስት አልተከበርሽም። እና እናቴቱ ባለፈው ልጅሽን አስወርጂው ያልሽውንስ ሁሉ ለአቤል ነግርሸዋል? አረ አልተናገርኩም ምንም ነገር አይደል? ትሰምኛለሽ ከዚህ በኋላ ማንም እየተነሳ የሚጫወትብሽ ከሆነ ሂጄ ለቤተሰቦችሽ ነው የምናገረው፣ ለብሩክ ነው የምናገረው። እንዴ ምንነሽ ነው እች ብሩክ እኮ ከሰማ ምን እንደሚያደርገኝ ታውቂያለሽ። ታዲያ ይሁና። እስኪ ነገሪኝ፣ የእውነት የምፈራው ነገር ያለ ይመስልሻል? አንቺ ታዲያ ራስሽን ካልጠበቅሽና ይህን ጅልነትሽን ካልተውሽ እኔ ዝምምል ይመስልሻል? እኔ ኮርች ነኝ። ማንም ሰው ሲጠቃ አይደለሽም አንቺ ጓደኛዬ፣ ማንም ሰው ሲጠቃ ዝም ብዬ ቁሜ የማይ ሴት አይደለሁም፣ ብላ አለች። እሬች እሱ ይገባኛል፣ ለእኔ ያስበሽ እንደሆነ በትክክል ይገባኛል። ነገር ግን ትንሽ ጊዜ መታገስ አለብሽ። በዛ ላይ ደግሞ አሁን ልጅም እያደገ ነው እና ደግሞ ለአቤል ባለፈው አባቴ ከክፍለ ሀገር ነው የሚመጣው ብዬ የለ ያ ነገር አሳስቦኛል። እንዴ ታዲያ ምን ችግር አለው? አሁን እኮ ሀቁም መናገር ነ አባቴ የሚኖረው አሜሪካን እንጂ ገጠር አይደለም። እናም ደግሞ እኛ ደሀ እንደምታስበው ደሀ እንዳላደለን ና ሀብታም እንደሆን ሁሉንም ነገር ንገሪው። ምን? ይህንንማ መናገር አልችልም። እረ ባክሽ። እና ታዲያ እንዴት መናገር ፈለግሽ? አልገባኝም። ማለቴ ሁሉም ነገር እኮ ያሳፍራል። ምንም የሚያሳፍር ነገር የለም። ያኔ እኮ ሀቁን ያልነገርሽው አንቺ ስለምታፈቅሪው ነው። ስለዚህ ደግሞ ሁሉም ነገር ፈጣሪ እንደፈቀደው ነው የሚሆነው። በቃ ሁሉንም ነገር በስርዓት ታስረጅዋለሽ ብላ ስትል እሺ ታውቂያለሽ ርች፣ አንቺ ባትኖር ይኖሮ እኮ ምን እንደሚወጠኝ አላውቅም። እኔን እያቃጠልሽ እያንገበገብሽኝ እንደዚህ ታያለሽ አይደለም ማሚቶ። እኔም እኔ ምልሽ ርች ብላ ስትላት፣ ወይዬ ማሚ፣ ቆይ ግን ጓደኛሽን ለምንድን ነው የማትመክሪያት? ማንን ማና? ጓደኛዬ አልገባኝም። እንዴ ጓደኛሽ ያለችሽ እርብቃ መስላኝ ነውስ ሌላ ጓደኛ ያለሽ ወይስ? ደግሞ አሁን በአሁኑ ካትሻት? አይ እንደዚ አይደለም ማሚቶ እርብቃ እኮ እውነት ለመናገር ጓደኛዬ ሳትሆን እህቴ ናት። እንዴት ወዴት ወዴት እንግዲህ እህቴን ማታልኩሽ አይደለም። ምንድን ነው የምመክራት? እርብቃ ስለ ራሷም ሆነ ስለ ሁሉም ነገር ጠንቅቃ የምታውቅናት ደግሞ እርብቃ አይደለም የሰው ልጅ ልትጎዳና ልትበቀል ይቅርና ቢንቢንኳ የማትነክስና የማትቆጣ አረ ተኝ እስኪ ስንቱን ዘርዝሬ ልጨርስልሽ። እንደዛ ነው ለነገሩ የቅር ዘሩ አንድ አይደለም። ማለቴ አንቺ ሴሷ ጓደኛ ሆነሽ እንዴት ጥሩ ሰው ልትሆኚ ትችያለሽ ብላ ስትል፣ አይ ማሚ እኔ አንቺን ይሄንን ትርኑኪያሽን እኔ መቋቋም አልችልም ብላ ተነስታ ሄደች። አዩ አዩ ወረቀቱ ስለተሳካለት እጅጉን በደስታ ተፍለቀለቀ። እና ማሚቶ እኔ የምልሽ ማሚቶ ዛሬ ግን ምንድን ነው ከቤት አትወጪም እንዴ? እውነት ለመናገር ይሄን ኮፍያ ካደረግሽ ወዲህ እንዲህ ጸባይሽ በሙሉ ተቀይሯል፣ ብሎ አላት። እንግዲህ ትክክል ነህ አዩ፣ ብሎ ሲለው፣ አቤል። እኔ ምልህ አቤል፣ ቆይ ይች ልጅ መች ነው ከቤት የምትወጣው? ማንን ነው? ርብቃ ነው አሁና። እባክሽማዬ እኔ ከአንቺ ጋር ምንም ነገር መነጋገር አልፈልግም። ርብቃ ኮ ሚስቴ ናት። ትክክል፣ ሚስቱ ናት። ቆይ ለምንድን ነው እንደዚህ የምትዩ ማሚቶ? አንተ ምን አገባ? እ ያው ጓደኛ፣ ወንድሙነኛ ተዋትባክህ እኔ ጋር መጨቃጨቅ ስለማራ ትጨቃጨቅ ሚስት የናታልኩሽ አይደል? ደግሞ አንቺስ ቢሆን ሰተት አድርገሽ ያመጣሻትና እንዲሁም መጀመሪያ ላይ እንደ ፈለጋችሁ ሆኖ ተጋቡ፣ ተዋደዱ እያልሽ ስጎተጉችኝ አንቺ አልነበርሽ እንዴ? አልገባኝም። እህ ታዲያ እኔ የፈለግኳ እና አሁንስ፣ አሁን ደግሞ አልፈለግኩም። ታዲያ በዚህ ምድር ላይ አንቺ የፈለግሽው ነገር በሙሉ ብቻ ነው የሚደረገው? አዎ እኔ ያልኩት ነገር በሙሉ ይደረጋል። ካልሆነ ግን እመነኝ ብላ ስትለው፣ እንግዲህ ማሚቶ ስለ ሁሉም ነገር አርፍደሻል። እኔ ከዚህ በኋላ አንቺ ጋር መጨቃጨቅ ስለማልችል ተነስቸ ሊሄድ ብሎ ተነስቶ ሄደ። ከዛ አዩ ቆይ ለምንድን ነው እንደዚ የምታረጊያቸው? ታያቸው፣ በቃ ትዳራቸውን ይምሩ፣ ይዋደዳሉ፣ ይፋቀራሉ። ቆይ ለምንድን ነው የምትለያየው? አንተ ምን አገባ? አንተ የምታውቀው ነገር አለህ እንዴ ብላ አለችው። እንግዲህ አዩ ለመቲ ይደውሎላት ሁሉም ነገር ተስተካክሏል እና አዩ አሁን ላይ ወደ ስኬት ማማ አንድ እርምጃ እየተራመደ ነው። ስለዚህ ዛሬ መጋባት አለብን ብሎ ሁሉንም ነገር አስተካክሎ ወደ ጋብቻ ወረቀት ሄደ። ም ከሄደ በኋላ ይሄ ወረቀት ፎርጅጅ ነው እና ምንም አይነት ንብረት ልታገኝ እና እዚህ ንብረቱ ላይ ልትፈርም አትችልም ብሎ ተባለ። መቲ አዩ በቃ ከዚህ በኋላ ባሌ ሆንክ ማለት ነው፣ እንደፈለግኩ አንተን ባሌ ማለት እችላለሁ፣ የራሳችን የህይወት መንገድ እያስተካከልን ነው ብላ ስትለው ትሰምኛለሽ፣ ትዳር ገንዘብና ገንዘብ ብቻ ነው እና ትዳር ያለ ገንዘብ ምንም ነው። አርፈሽ ትሄጂ ከሆነ ሂጂ፣ ካልሆነ ግን በጥፊ ነው የማጠናገርሽ ብሎ አላት። ቆይ ምን እያልክ ነው? ይሄ ፎርጅጅ ነው ምክንያቱም ገንዘቡን እንድናገኝ ብዬ ነው እንጂ የእውነት አንቺን የማገባሽ መስሎች ነበር። አረ ባክህ፣ እንደዛ ነው አይደል? እነ መት ላይ ልትጨዋትብኝ አስበህ ነው። እንደዛ ከሆነ ጠብቀኝ። አሁን ግን እሄዳለሁኝ ብላ ሄደች። ትልቁ አለቃ ላዩ ደወለለትና እንዴት ነው ብሎ ሲለው እባክ፣ ዛሬ በጣም ተበሳጨቻለሁ። ያን ያቺ እንቅልፍ የሆነች ልጅ አታለለችኝ እንዴ። የእውነት ግን እርግጠኛ ነህ እሷ ናት! አዎ፣ በፍጹም ከእሷ ውጭ ሌላ ማንም ሊያደርግ አይችልም። ቆይ እኔ ምልህ ወረቀቱን አንብበኸዋል? እንደ አረን ያላነበብኩትም። ማለቴ እንዴት ርብቃ ትሸውደኛለች ብዬ አስባለሁ። ምናልባትም እኮ እሷ ላትሸውድ ትችላለች። አይ ነገርኩ። እሷን ከዚህ በኋላ ደስታዋን ሁሉ ነው የምቀማት። እናም እንድትከፋና፣ እንድታዘን፣ እንድታለቅስ ባላደረግኳት እኔ እዩኤን ንጉሴ አይደለሁም ብሎ አለ። አረ ተረጋጋ ብሎ ሲለው አለቃ መረጋጋት የሚባል ነገር የለም። ይሄንን ሀብት እኮ ለሁለታችንም ሸር እናደርጋል ነበር እንዴ? ታዲያ እሱ ነገርማ ይገባኛል፣ ግን ልጅቷ ካላደረገችው እና ምናልባት ማሚቶሳ አይ ማሚቶማ እሷ ራሱ ወረቀቱን እኮ ትፈልገዋለች። እናም ጧት ማታ እንደውም ርብቃን ከዛ ቤት እንድትወጣ የምትፈልገው በሀብት ይመስለኛል። ለምን ሲባል ምክንያቱም ያው ርብቃ አቤልን ካገባችውና ሰርጉም የእውነት ተጸደቀ ያው የንብረቱ ተካፋይ አይደለች ብሎ አለው እኔ እምልሽ እማዬ አላት አቤል ቆይ ግን በባለፈው አንቺ ቤቱን ያዞርሽላት በእሷ ስም አይደል እንዴ እናስ እና ታዲያ አሁን ላይ ለምንድን ነው እንደዚህ የምትዩ አልገባኝም ማለቴ አሁን ላይ ርብቃን እንድርቃት እንዲፈታት ምናምን ትፈልጊያለሽ ግን ሀብት እኮ በእሷ ነው ብሎ ሲላት እሱ እንኳ አልተሳሳኩም ማለት ብቻ ርብቃ ላይ ለመጫወት እየሞከር ገና ለገና ቤት ሰጥቻታለሁና ብለሽ አንተ ምን የሚያገባህ ነገር አለ? ምን የሚመለከትህ ነገር አለ? አይ ማሚ፣ እኔ እውነት ለመናገር በርብቃ የመጣብኝ ማንንም አልሰማም። አንቺም እንኳ ብትሆኚ ከዚህ በኋላ እንድትጎዳና እንድታዘን አልፈልግም ብላ አለችው። አዙ አዙ፣ መቲ ደውላላት። ወይዬ እንዴት ነሽ ፍሪኳ? ብላ ስትላ ደህና ነኝ። እሺ ምን እያደረግሽ ነው? ልብስ ሳጥብ ቆይቼ ነዋ። የማንን የርብቃን? አዎ እኔ እምልሽ ልብስ ልታጥቢ ነው እንደ ላኩሽ እንዴ? ፊሪኳ ታዲያ እንግዲህ ስሪ የተባልኩትን ልሰራ ነዋ። ምንይሽ ነው ብላ ስትላትም፣ እዮ ኤላለቤት፣ አዎ ምንም እንዳትናገሪ፣ እኔ እንደምመጣ እንዳትናገሪ ብላ እሳት ለብሳ እሳት ገርሳ መጣች እና መቲ ሁሉንም ነገር ድብልቅልቁን አወጣችው። አዩ ባሌ ነው የህጋዊ ባሌ ነገር ግን እሱ አታለለኝ ብላ ስትል፣ ሁሉም ደነገጡ። ማሚቶ ሳት ቀር ልጄ ብላ እራሷን ስታወደቀች፣ ይችን ሴትዮ ደግሞ ስለምን ልጅ ነው የምታወራው ብላ ስትል፣ እኔ አላቅም። አዩ እባክሽ፣ ይችን ሴትዮ አፋፍሰን ወደ ሆስፒታል እንሄዳለን። ነገር ግን ርብቃ ራስሽ መጠበቅ አለብሽ ለልጃችን ስትይ ብሎ አላት። ቆይ ማሚ ምን ሆና ነው እያለች ርብቃ ጥያቄ ፈጠረባት። ከዛ አዙ ለርብቃ እኔ እንጃ። በባለፈው ግን የሆነ ሁለት ሰው ፎቶ ይዛ ስትበሳጭ እና ስታለቅስ ነበር፣ ምን አይነት አላውቅም። ፊሪኳ ብቻ የሆነ ነገር ይዛ ነበር። እናም ማሚ ጥሩ አትመስለኝም፣ ማለቴ የሆነ ነገር ሆናለች ብሎ ብላ አለቻት። ከዛም ማሰብ ጀመረች ርብቃ። ውዴ ህያ፣ ቤቴ፣ ቤተሰቦቼ የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ሼር ላይክ፣ ኮሜንት፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ አምስ